ሰላም እንዴት ቆያችሁ? ውድና የተከበራችሁ የሰረገላ የባህል እቃዎች ቤተሰብ ዛሬ እንደምታዩት ቤት ነው ያለነው። አንድ ደንበኛችን ወንድሜ ጉራጌ ሀገር ሄዷል ለሰርግ እና ሲመለስ ይዞልኝ ይመጣል ብላ ሁለት የዳቦ መሶብ እና አንድ የቅንጬ መሶብ፣ የጉራጌ መሶብ ማለት ነው፣ መርጣ ገዝታለች። እና አሁን ሲያልፍ ይዞላት እንዲሄድ እሁድ ስለሆነ ሱቅ ደግሞ ዝግ ስለሆነ እኛ ጋር እሁድ እሁድ ሲያልፍ በቤት በኩል መጥተው እንዲወስድ ቤት ይዘነው ሄደናል፣ ላሳያችሁ ብዬ ነው። ይሄኛው የምታዩት የቅንጬ ነው የሚባለው። ይሄ በጣም አሪፉ መሶብ ነው። እንደምታዩት ልቅም ተደርጎ የተሰራ በቀጫጭን እና ደግሞ ትልቅኛው ነው። እነዚህም ዲዛይኑ መርጣ ነው በዚህ በሁለቱ አይነት እንዲሆንላት እና አሁን በማዳበሪያ አድርገን አሽገ ነው ሲመጣ እንዳይበላሽ እንሰጠዋለን፣ ይዞ ይሄዳል። ውስጡ ደግሞ ይሄንን ይመስላል። ነይ ትልቁን ማዳበሪያ አምጪ። ይሄንን ይመስላል። ውስጡ ሰፊ ነው። ባለአገልግል ከሆነ እስከ አምሳ እስከ አርባ እንጀራ ድረስ መያዝ ይችላል። ለዳቦም ከሆነ እስከ 7 ኪሎ እስከ 8 ኪሎ ድረስ የተደፋ ዳቦ መያዝ ይችላል። እንደምታዩት ነው አስረን ደግሞ እንሰጠዋለን ይዞ ይሄዳል ማለት ነው። አሁን ደርሻለሁ ብሏል። አመሰግናለሁኝ። መግዛት ማዘዝ የምትፈልጉ ካላችሁ እንደተለመደው ባዮ ላይ ስልክ አለ። በባዮ ላይ ባለው ስልክ ይዘዙን፣ ይደውሉልን። ሰላም ቆዩ።